ሰላም ሰላም የዴሊ ቤተሰቦች እንደምናላችሁ፣ የእለቱን ዜና ይዘን ቀርበናል። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን እንላለን። ወደ ሰዓቱ ዜና እናልፋለን። ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያለፉ ተማሪዎች መረጃ ሰጣት አስመልክቶ ለሁሉም ከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስቴሩ የከፍተኛ ትምህርት ተቋማት አገር የቀድሞ ምረቃት መውጫ ፈተና ከሰኔ 2015 ጀምሮ ተግባራዊ እንዲደረግ ተወሰኑ አፈጻጸም መመሪያ ወጥቶ ተግባር ላይ መዋሉን አስታውሷል። የመጫ ፈተና ውጤት በተማሪዎች ሰርተፍኬት ወይም ትራንስክሪፕት ላይ አልፏል ወይም ወድቋል የሚል እንዲቀመጥ ብሏል። ከዚያም በተያዘ ሰርተፍኬቱ ፎርማት መሰረት እንዲፈጻጸሙ ሚኒስቴሩ አዟል። ሚሊዮኖች ገንዘብ የሚገመት ንብረት ይዘ ለሁለት ቀናት ሰልፈን ስጋት ሊጋለር ነው ቡና ሸቀጦች ጭነው የተሰለፉ አሽከርካሪዎች ሰልፍ ተስፋ አስቆራጭ ቢሆንም አማራጭ ስለሌለን እየጠበቅን ነው በሀገራችን አብዛኞቹ ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎች መመልከት የዕለት ተግባር ሆኗል በተለይም አሁን በአዋሳ ከተማ ናፍታ ለመቅዳት በየማደያው ለቀናት ተሰልፈን የሚጠባበቁ አሽከርካሪ ምን አይነት ጊዜ እንደሚያሳልፈው ሌላው ሰው አይረዳለንም ያሉት ስም ሰሚያ ይጠቀስ ያሉት ግለሰብ ሁለት የተሳበ አሽከርካሪ እኛ የጫን ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችን የውጭ ምንዛር የሚያስገኝ የታጠበ ቡና ነው ብሏል። እኚህ ጭንቀታቸው ለሁለት ቀናት ተሰልፈን በተስፋ ከምንጠበቀው ነዳጅ በላይ ተመርምሮ ተወቅቶ ከግማሽ ማዕከል በማሸጋ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጀ ቡና ቡናንጭንን መሰለፋችን ነው ሲል ገልጿል። አንድ የታሸገ ሽቦ ብትቆረጥ ከቀናት ሰልፍ በኋላ ወደ ተገለገል ነው የቡና ጥራት ማሳመሪያ ወረፋ ደግሞ መመለስ ጨምሮ የመስረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም ነው የሚችል የጥራት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ብለዋል። የእንስሳት ተዋጽኦ ወተት አይብና ቅቤን ጭኖ መሰለፍ የነገን ሌላኛው አሽከርካሪ በወቅቱ ወደ አሰላ ካልደረስኩ ድርጅት የኪሳራ ከፍተኛ ነው ሲል ገልጿል። አንድ አሽከርካሪ ደግሞ ከቡታጅራ ወደ ሀዋሳ ተሳፋሪዎችን ይዞ ከመጣ በኋላም ለመመለስ በነዳጅ እጦት ምክንያት ለሶስት ቀናት መጉላላታቸውን አስረድተዋል። ከአዲስ አበባ ሸቀጥ ሸቀጥ ጭኖ ወደ ውሮ የተጓዘ ላለፉት ሁለት ቀናቶች የነዳጅ በማጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የነገሩ የነገረን ሌላኛው አሽከርካሪ በተስፋ የሚጠባበቀው ነዳጅ ደርሷቸው ቢቀዱም እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግሯል። አሽከርካሪዎች ባጋሩት መልእክት ሀዋሳ ከተማ ደረቅ ቆሻሻ ከሚያነሱ ማህበራት መካከል አንዱ የማህበር እንደሆነ የተነገረ የቆሻሻ መኪና ነዳጅ ጨርሶ ሰዓታት አልፎ ከአንድ ቀን በላይ ይፈጃል በተባለው ሰልፍ መሀል የነበረ ሲሆን በአካባቢው መጥፎ ጠረን ተፈጥሮ በተነሳበት ተቃውሞ በሰው ኃይል ተገፍቶ ነዳጅ ተቀርቶለት ተሸኝቷል። ኮሌራ መሆኑን በናሙና ተረጋግጧል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የአማራ ክልል ህብረተሰብ ጤና ኢንስቲትዩት የበሽታና የጤና ሁኔታ ምላሽ አፈጻጸም ባለሙያ ሲስተር ሶፊ ዳር ብለቴክባ በኢትዮጵያ በሰጡት ቃለ ከመጋቢት 19 ወዲህ በክልሉ በሶስት ጸበል ቦታዎች በተከሰተ የኮሌራ ወረርሽኝ አራት ሰዎች መሞታቸውን 600 በላይ ሰዎች መያያዛቸውን ገልጧል ማሾች ሁለት ከጃዊ ሁለት ከአንድ ሳል ጸበል መጥተው በባህር ዳር ከተማ ህክምና ተደርግላቸው እያለ መሞታቸውን ተናግረዋል። ይህ የሆነው በአንድ ሳምንት ውስጥ መሆኑ የበሽታውን ስርጭት አስፈሪ ያደርገዋል ብለዋል። በሽታው የተከሰተባቸው ቦታዎች በምዕራብ ጎንደር ዞን ቋራ ወረዳ በሚገኝ በርሜል ጊዮርጊስ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ አንዳሳ ጸበል፣ በአዊ ብሔረሰብ አስተዳደር ጃዊ ወረዳ ብሔራዊ ተብሎ በሚጠራው ፍልውሃ ጸበል እንደሆነ ሲስተር ሶፊ ተናግረዋል። የበሽታው ስርጭት በዚህ ሳምንት ውስጥ እንዲስፋፋ ያደረገው ምክንያት ሲገልጹ ህብረተሰቡ በስፋት ወደ ጸበል ስፍራው በመጓዙ ነው ብለዋል። በእነዚህ ጸበል ስፍራዎች ደግሞ በቂ የሆነ ንጹህ ውሃ አቅርቦት፣ በቂ የሆነ የመጸደጃ ስፍራ አለመኖሩ የበሽታ ስርጭቱ አሳሳቢ ደረጃ አድርሶታል ሲሉ ገልጹት። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ውስጥ የሚገኝ ብሔራዊ ተብሎ የሚጠራ ፍሉሃን ጸበል ባለፈው ሰኞ መጋቢት 22 2017 በተከሰተ በሽታ ሁለት ሰዎች መሞታቸውን 5 ሰዎች አስታማ ሆስፒታል ገብተው ህክምና እንደተደረገላቸው መሆኑን የጃዊ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ስለሺ ወለሊ ለቴግፋ መናገራቸው ይታወሳል። በወቅቱም የበሽታው ምነት ለማወቅ የክልሉ ህብረተሰብ ጤና ኢንስቲትዩት ናሙና መላኩን አቶ ስለሺ ተናግረዋል። እርስ በእርስ መበላላት በቃለን ሊገባል። ኮሚሽነር መላኩ ወልደ ማርያም ኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የሚካሄድ የክልል አቀፍ የአጀንዳ ማሰባሰብ ምዕራፍ ጀምረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን መላኩን ወልደ ማርያም እንደ ተናገሩት ኢትዮጵያ አማኞች ሀገር ናት። ነገር ግን ከግጭት አለመግባባት መላቀቅ አልቻለችም። ይህንን እርስ በርስ መበላላት በቀለን ልንል ይገባል ብለዋል። እናቶች የሚያለቅሱበት ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት መቻል አለበት ያሉት ኮሚሽነር በሀገራዊ ምክክር ያሉት ልዩነት መፍታት እንደሚጠበቅ ተናግረው የምክክር ሂደቱ የእውነት ሂደት ነው። ይህንን ተገንዝባችሁ አመፅና ጦርነት ይብቃን ብላችሁ የተገኛችሁ ሁሉ ምስጋና ይገባችኋል ብለዋል። ሕይወት ከማጥፋት አካል ከመጉደል ልጆች ሀገር ለሀገር ከመንከራተት ከክፋት ድህነትና ውድቀት ውጪ ያተረፋችሁት ነገር የለም ነው ያሉት። የመተላለቅ የመጠፋፋት አዙሪት ለማስቆም ያስቻለን ተብሎ የታመነበት ሀገራዊ ምክክር የመከከር ተጀምሯል ብለዋል። ኮሚሽነሩ ዘገየ አስፋ በበኩላቸው በምክር አሸናፊ ተሸናፊ የለም። የምክር አላማ መግባባት መፍጠር ነው። ከዚህ አኳያ የሂደቱ ተሳታፊ ህዝብ ጥያቄ ዝርዝር በማቅረብ የጋራ መግባባት ለመፍጠር ቁርጠኛ ሊኖር ይገባል። በምክክር ሂደቱ መደማመጥ አስፈላጊ ነው። በምክክር ሁላችን ማሸናፊዎች መሆናችን ለሀገራዊ ወደፊት ለማሻገር የሚረዱ ሀሳቦች ማውጣት እንደሚገባ አሳስበዋል። 4993 ኢትዮጵያውያን የሚገኙ ኬንያ ስደተኛ ወደ ሀገራቸው መለስ ይፈልጋሉ። የኬንያ ካቢኔ ዋና ጸሐፊ የሆኑት ሙስላይ ሙዳቪኒ የተናገሩት። ዋና ጸሐፊ ለሀገሪቱ ሴኔት በሰጡት ማብራሪያ እነዚህ ኬንያውያን የቱሪክ ጎሳ አባላት መሆናቸውን ገልጠው በ2000 የነበረ የጎሳ ግጭት ተከትሎ በሀገራቸው ከተጠቀሙት ወደ ጎረቤት ሀገር ወደ ኢትዮጵያ መሰደዳቸውን አስረድተው በአሁኑ ወቅት በኢትዮጵያ ውስጥ በኦሮሚያ ክልል ቦረና ዞን ውስጥ ዲግሎ ማድጉ በተሰኘው ስፍራዎች ላይ እንደሚኖሩ ጠቅሷል። ሲናገሩም የኬንያው ኢትዮጵያ መንግስት ከዩኤንኤች ጋር በመመካከር እነዚህን ዜጎች ወደ ሀገራቸው የሚመልስበት መንገድ መፈለግ አለባቸው በማለት ለተይነቱ ያስረዱት ሞዲቬኒ ዜጎች የመመለስ ስራ ከመጀመሩ በፊት የትመስፍ መፈር እንዳለባቸው መታወቅ እንዳለበት አስምረውበታል። በስደት ላይ የሚገኙት እነዚህ ሰዎች በኬንያ የተወለዱ እንደመሆናቸውም በሚመለሱበት ወቅት በቀጣይ የኬንያ ዜግነት ሊሰጣቸው እንደሚገባ አሳስበዋል። ዋና ጸሐፊ እንዳሉት እነዚህ ሰዎች በሙሉ ወደ ኬንያ የመመለስ ፍላጎት ያላቸው ሲሆን ይህንን ሊዮን ኤችሲአር አስታውቀዋል። የኢትዮ ጅቡቲ የባቡር ፍጥነት ከነበረው መጨመሩ አደጋ እያጋጠመ ስለሆነ ሕብረተሰቡ ጥንቃቄ ሊያደርግ ይገባል ተባለ። የኢትዮጵያ ጅቡቲ ባቡር ትራንስፖርት አገልግሎት የባቡሩ ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ለፋና ዲጂታል እንደገለጸው ኢትዮጵያ ጅቡቲ በባቡር ትራንስፖርት አገልግሎት በቅርብ ቀን በነበረው የምልልስ መጠን ከሁለት ወደ ስምንት አሳድጓል። የባቡር ፍጥነቱ መጠኑ በፊት ከነበረው በሰዓት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አመልክቷል። የባቡር ፍጥነት መጨመሩን ተከትሎ ብረት ፍጥነት መሻሻሉን ባለመገንዘብ ለአደጋ የተጋለጠ መሆኑን ነው የተጠቆመው። ስለሆኑ የትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡር ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበር አስወስበዋል። የትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ሊሰጥ የነበረውን የካሳ ክፍያ ማቆሙን አሳውቋል። ውጭ ምንዛሬ ወቅታዊ አቅርቦት ላይ የተሰጠ መረጃ። አዋሽ ባንክ የደንበኞቹን ፍላጎት በመሟላት ብሎም በሀገራችን ኢኮኖሚ እድገት ላይ ጉልህ አስተዋጽኦ በማበረከት ላይ የሚገኘው ባንኩ መሆኑ ይታወቃል። ባንካችን በሀገራችን ውስጥ የሚታየ የውጭ ምንዛሬ እጥረት ለአንድ ለመጨረሻ ጊዜ እንዲቀርፍና ግልጽነት እንዲፈጠር የሚጠበቅበት ኃላፊነት እየተወጣ ነው። ለአብነት ለመግለጽ ያህል ባንኩ ከ01 01 2025 እስከ 31 03 2025 ባሉ ሶስት ወራት ብቻ ከቀን ቁጥር ከ2200 በላይ የሆኑ ደንበኞችን ያስተናግዳል ሲሆን በደምሮ 498 ሚሊዮን የአሜሪካ ዶላር በላይ ደንበኞቹ እንደ ጥያቄያቸው አቅርቧል። በተጨማሪም ባንኩ ሁለት ላይ የሀገራት ውስጥ ባንኮች ከ100 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ገዛ አድርጓል። ባንኩ ይህንን የውጭ ምንዛሬ ድልድል በሚያደርግበት ጊዜ መንግስት የፍራንክ ቫልቱም ስርዓት ያቆመ ከመሆኑ ጋር ተያይዞ ወደ ሀገራችን የሚገቡ ስልታዊ ሸቀጦችን እጥረት እንዳይከሰት በማሰብ ሶስት ወራት ብቻ ለዘይት ከ50 ሚሊዮን ዶላር በላይ ለነዳጅ 79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን ዶላር የአሜሪካ ዶላር የሰጠ ሲሆን የትምህርት የሕክምና የመሳሰሉት ክፍያዎች ቅድሚያ በመስጠት የውጭ ምንዛሬ ድልድል አድርጓል። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ በየ15 ቀናት የውጭ ምንዛሬ መጨረታ ለባንኮች እያቀረበ በመሆኑ የውጭ ንግድ ወደ ሀገር ውስጥ የሚላክ በኋላ የተሻሻለ ከመሆኑ የተነሳ የሀገሪቱ የውጭ ግንኙነት እያደገ እንደሚሄድ ይጠበቃል። በመሆኑም የአዋሽ ባንክ የደንበኞች የውጭ ምንዛሬ ፍላጎ ለማርካት አቅርቦት ችግር በሚያጋጠሙ ሲሆን የውጭ ምንዛሬ አቅርቦት በበቂ ሁኔታ የሚያመቻች መሆኑን እንገልጻለን። አሁን የባንኩ እጁ የሚገኘው የውጭ ምንዛሬ በሰፊው እያቀረበ የሚቀጥል መሆኑን በአክብሮት እናሳውቃለን። አዋሽ ባንክ የሲዳማ ክልል ፕሬዝዳንት ከፌዴራል የተላኩ ባለስልጣናት አላነግርም አሉ። አለቃ ደጉሎ ብሎ ስብሰባውን ጥለው ወጥተዋል። የአቶ ደስታ ሌንዳሞ ትንሹ አብድሌ ሆነዋል። የሲዳማ ክልል ፕሬዚዳንት ለያጅ ለገናዝ ያስቸግረዋል ሲሉ የብልጽግና ፓርቲ ምንጮች ገለጹ። የደርሰው መረጃ እንደሚያመለክተው የሲዳማ ክልል ሆኖ ከተዋቀር ጀምሮ በፕሬዚዳንት እየመሩ የሚገኙት አቶ ደስታ ሌንዳሞ አሁን ላይ መታዘዝ እንዳቆሙ ምንጮች ተናግረዋል። የክልሉ አመራሮች ሊያናገሯቸው ሲፈልጉ አለቃ ደውሎ በሚል ስልክ ይዘው እያወሩ በዚያው ስብሰባውን ወይም ንግግር ሲሸሹ ቆይተዋል የተባሉ የተገመቱት የክልሉ ፕሬዝዳንት፣ አሁን ደግሞ ከፌዴራል መንግስት ተወክለው ወደ ሀዋሳ ሲሄዱ ባለስልጣናቱን አልናገርም ማለታቸው ምንጮች ገልጸዋል። እንደ ምንጮች የገለጹት የኢንዱስትሪ ልማት ሚኒስትር አቶ መላኩ አለበል፣ የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ኃላፊ የሆኑት አቶ ፈቃዱ ተሰማ ለስራ ጉዳይ ወደ ሀዋሳ ከተማ ከሶስት ቀን በፊት እየሄዱ ሲሆን ሚኒስትሮች የሐዋሳ ዓለም አቀፍ አይሮፕላን ማረፊያ ሲደርሱ የክልል ፕሬዝዳንት ኤርፖርት እጅ አልቀበልም ማለታቸውን የሲዳማ ክልል ብልጥግና ጽህፈት ቤት አቶ አብርሃም ማርሽሎ ከሌሎች የክልል የአዋሳ ከተማ አስተዳደር ከፍተኛ ስራ ኃላፊዎች ጋር በመሆን አቀባበል እንዳደረጉላቸው ምንጮች ነግረዋል። ሚኒስትሩ የብልጥግና ከፍተኛ አመራር በፌዴራል መንግስት በፓርቲው ተወክለው ወደ ሲዳማ ክልል የተላኩ የዚሁ ጥያቄ ለማዳመጥ በሚል ቢሆንም አቶ ደስታ ሌንዳሞ የሚቆጣጠራቸው ሚዲያ ባለስልጣናት የመጡት ልማት ለመጎብኘት ብቻ ነው በሚል እንዳስነገሩ ታውቋል። እነዚህ ባለስልጣናት በሲዳማ ክልል እየተስተዋለ ነው የተባለ የመልካም አሰራር ችግር በተለይም አቶ ደስታ ሌንዳሞ ትንሽ አብዲሌ ሆነዋል በሚል ህዝቡ እያቀረበ ያለው አስተያየት ሌሎች ጥያቄዎች ለማዳመጥ እንደሄዱ የበልጥግና አስታወቀው ነበረ። ሁለቱም ባለስልጣናት ስለ ክልል ወቅታዊ ሁኔታዎች ከህዝብ እየተነሱ ላሉ ጥያቄዎች አቶ ደስታ ሌንዳሞ ለማናገር በተያዘ ስብሰባ ላይ አለቃ ደውሎ ብለው ጥለዋቸው እንደሄዱ ምንጮች ገልጠዋል። አለቃ የሚሉ ጠቅላይ ሚኒስትሩ እና ፕሬዚዳንት አብዛኛው ሊያናግሯቸው የሚፈልጉት እንዲህ አለቃ ደውሎ በሚል ጥለው እንደሚሄዱ የሚነግሩት ምንጮች የተገለጸ ቢሆንም በዚህ መሰረት ከፌዴራል ተወክል የመጡት ባለስልጣናትም አላናገርም ያሉት አቶ ደስታ በተመሳሳይ ቀን ግን የክልሉ ጸጥታ ኃላፊ ሰብስበው እንደነበር ምንጮች ገልጸዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።